ሰላም ቤተሰቦች እንዴት ናቸው? እኔ እግዚአብሔር ይመስገን አለሁ። በባለፈው የተፈጠረውን አይታቸዋል። ትንሽ ነገሮችን ለማስተካከል ጥረት አድርጌያለሁ። ማለት እስኩ ጋርና ሄርካ ጋር ያለን ክፍተት ለማስተካከል ትንሽ ሞክሬያለሁ። የተፈጠረው ነገር በጣም በጣም ያናዳል። እና ደግሞ ያው ትንሽ ረጋ ያለ ነገርም አልነበረው። እና እስኩ ስሜታዊ ነች። ያው ነገሮችን ያው ማለት ለኛ ነገር ነች። አንደኛ፣ ሌላው ነገር ደግሞ እኔ በቃ አላቅም ብቻ ስሜታዊ ሆኜ ነበር ያለት፣ በጣም ስሜታዊ ሆኜ ነበር፣ ተናድጄ ነበር። እና ብቻ የሚያስጠላ ነገር ነበር የተፈጠረው። እና ደግሞ ዛሬ ያው ደስ የሚል ነገር ነው ይዤላቸው የመጣሁት፣ ያው በጣም ደስ የሚል ነገር በባለፈው ጊዜ እስኩ አይ ሚን ሄርካ ታስራ ነበር እና አሁን ሄርካ ተፈታለች። ዛሬ ያው ሄርካ ተፈታ ደውዬ ምናምን ጠርቻታለሁ። ሌላው ደግሞ ያ ምናልባት ደስ የሚል ነገር ሊሆን ይችላል። ግን ያው ሄርካና እስኩን ላስታረቃቸው አስበያለሁ። ያው እስኪ ከሆነልኝ ነው እና ያው ደስ የሚል ነገር ነው እሱም አንድ። እና ያው እስቲ ልደውልላት አስቤያለሁ። ግን ያው ከዛ በፊት የተፈጠረው ነገር ነገሮችን ትንሽ ከበድ ያለ ሊያደርገው ይችላል እና ምን መሰላችሁ፣ እስኩን በባህሪዋ ነገሮችን መረዳት አትችልም ስላችሁ፣ ከነገርየውን በቀጥታ ከመረዳት ይልቅ አጣማ ትረዳዋለች። አሁን እዛ ጋር የተፈጠረ ነገር ይሄን ያክል እንደዚህ የሚያሳስብ አልነበርም። እዚህ ደረጃ የሚያስደርስ አልነበርም። ኢቭን ኢቭን ኢቭን በቃ እስከ መካስ ደረጃ የሚያስደርስ አልነበረ እና ነገሩን አጣማ መረዳት ትወዳለች። ነገሮችን በቃ ቀለል አድርጎ መረዳት አይችልም። እና ያው እሱ ነገር ለማስረዳት በጣም ሞክሬ ያለው ያለ አይታችኋል። እንግዲህ ላስረዳት ነው የሞከርኩት። ነገሮችን እንፍታ እና እስኩ ነገሮችን እንተው፣ ይሄን ነገር እንተው እና ያው እስቲ ሰላም ወደ ሆነ ነገር እንምጣው። ያታ ነገር ያታል ምክንያቱም ነው ያለሁበት ሁኔታ በጣም ነው የሚያስጠላው። የምር አንደኛ ሕክምና ላይ ነኝ። አሁን ላይ ሕክምና ላይ ነኝ ስላችሁ የሆነ ሰው እያሳከምኩ ነው ያን ነገር ሁላ ትቼ ነው የመጣሁት፣ ይሄን ነገር ለመፍታት ስል ማለት ነው። ያንም ሁላ አልተረዳችኝ እስኮ ማለት ነው። ስሜቷን ብቻ ነው የተከተለች አለችው። ምናልባት አልፈርድም ማለት ያው በእሷ በኩል ያለ ሰው ነገሮችን እንደሷ ሊያስብ ይችላል። እኔም በእሷ በኩል ሆኖ እንደዛ ሊያስብ ይችላል። ግን ያው በዚህ ልክ መሆኑ ትንሽ ያናድዳል። በጣም አበሳጭታኛል እቺ የምር ያለችው በጣም ስላበሳጨችኝ ነው። የእኔን ስሜት አለመረዳቷ ነው ያናደደኝ እንጂ እዛ ደረጃ አንደርስም ነበር። እና ውስጥ ያስገባችኝ ለዛ ነው። እና ያው እስቲ ዛሬ ለእስኩ ደውዬላት ሄርካ ጋር ያለውን ነገር ለመፍታት እሞክራለሁ። እና እስቲ ያው ምትለው አንድ ላይ ብናይ ይቻላል። እና ካሜራም አላስቸግርም ስልክ ሲምቱ ነው።

እስኩ በናትሽ በናትሽ አሁንም እስቲ እ ስሚኝ ነገሮችን ርጋቢ ብለን ለመፍታት ሞክር። እኔ አሁን እንደዛ አስቢ በለው እስኩ በናትሽ እሺ። እስኩ መጀመሪያ ስሚኝ፣ የሆነች ቦታ እንገናኝና ነገሮችን እንፍታ። የምር የምር የከፋ ነገር አይፈ እስኩ በናትሽ የምር የምር ብቻ ነገሮችን እንድናወራ ስለፈለኩ ነው። የምር ነው ማለት እስኩ አውቃለው እዛ ጋ የተፈጠረው ነገር እዛ ጋ የተፈጠረው ያናደደኝ ነገር ስለነበረ ነው እንጂ እስኩ እውነት አሁን እንደዛ ማድረግ አይነት ሰሆነ ጊሽ ስኩበናት ያውሽ ለምን ዳዲስ ቶኝነች እስኩ በማርያም በናትች በናትች ነገሩን ንሳ እንደዚ አታዙሪ። እኔ ኮ አሁንም ልንገርሽ በእናትሽ እኔ ነገሮችን አሁንም ለመፍታት አስቤ እንጂ አሁን እኔ የምር የምር እንደዚህ አይነት የማድረግ ልጅ ነኝ፣ እንደ ነገር የማድረግ አይነት ልጅ ነኝ። እስኩ ተገናኝተን ብናወራ ይሻላል እኮ እኔና አንቺ ተገናኝተን በቃ እናወራለን፣ እንጨርሳለን። ችግር የለውም፣ የምር ብዙ ሰዓት አልወስድብሽም። የምሬ ነው። እስኩ ቃል ገባልሻለሁ። ይ እስኩ ስትመጪ ብናወራ ይሻለም። እሺ በናትሽ በማርያም እሺ እኔ እንትን ልክልሻለሁ፣ ያለሁበትን እና የፈጠነ ነኝ። እሺ እሺ። እና ሲደውዬ ጠርቻታለሁ። ያውስ መልካም ነገር ይፈጠራል ብዬ አስባለሁ። ምናልባት እሺ ሄርካንም ጠርቻታለሁ። እስኩም ያው እየመጣች ነው ያውስ ሲመጡና ያው እስኩን ጠርቻታለሁ እና እስቲ እየመጣች ነው። ያለዚህ ነገሮችን ሰርቺ እንዲኖረ ነው። ነገር ነገሮችን ቀለል አድርገን እንትን መጀመሪያ ለባለፈው ነገር ይቅርታ የምር እንደዛ እንዲፈጠር ፈልጌ እንዳልሆነ ታውቂያለሽ አንቺ ሲጀመር የኔን ባህሪ ታውቂያለሽ ስለ እኔም ታውቂያለሽ ቢያንስ የነበረን ነገር እኔና አንቺ የነበረን ነገር እዚህ ደረጃ የሚያስደርስ አልነበረም ታውቂያለሽ እና የምር የምር ከልብ ከልብ ይቅርታ ባለፈው ለተፈጠረው ነገር ሲቀጥል ደግሞ ማለት ነው ነገሮችን በሰላም ለመፍታት መልካም ነገር የለም እኔና አንቺ ነገሮችን በሰላም እንፍታ ለማለት

አሁን እዩ ተረጋጉ። በእናንተ ነገሩን አልገባህም እኮ አልገባህም፣ ምን እንዳደረገች። ምን ማለት እስር ቤት ያስገባች ሰው ናት። እንኳን አስገባው እሺ። ነገር የተፈጠረው በእኔ ነው። ነገር የተፈጠረው በእኔ ምክንያት እኔ

እኔ እኮ አሁንም እንድትፈቱ ነው የምፈልገው። በእናታችሁ በእናታችሁ፣ ይሄ ነገር እዚህ ጋር ይቆም። በሚካኤል እሺ፣ በእናታችሁ እኔንም ተረዱኝ። አረ፣ እኔ ላብድ ነው በእናታችሁ። እኔ ማበዴ ነው። አልፈልግም አሁንስ ቢሆን

ክብረ ቢስ! አንቺ ለምንም ለምን ማጠቅሚድ እሺ? አጠገብ ማን ነኝ ብለሽ ቅዱስ አጠገብ ብትደርሺ እገልሻለሁ። ማን ማን እንደሚቀርብ እናያለና እስኩ

አለጊነሽ አንቺ እስኩ እስኩ ወይኔ አብ አሪ አንተ ለማግኘት ነው። ሄርካ ነገሮችን አላስረዳሁሽም፣ አልነገርኩሽም በምን እንደዚህ እንደሆነች አልነገርኩሽም። መረዳት እንደማትችል ከአንቺ በላይ ነው ያውቃለሁ። ጓደኛሽ አይደለች። እሷን ልንገርክ። እኔ በዚህ ወይ አይደለም። እኔ በዚህ በእናትሽ ነገር ማለት ነገር እንገድክ አይደለ? በሷ ምክንያት አቢ ሄርካ ይሄን ሁሉ ያደረገችው። እኔ የሆነ ጊዜ ደውላልኝ ምን ልታርጊ ደወልሽልኝ ባልኩት ነው ሄርካ ይሄን ሁሉ የምታደርገው። ምን ልታርጊ ደወልሽልኝ ባልኩት ነው በቃ ይሄን ሁሉ የሚያስደርግ ነገር ነው ያ እኛ ጓደኛሞች ነን። እሷ እንደዚህ እንደምታስብ አሁን አንቺ ጠፍቶሽ ነው። ሄርካ ነገሮችን ረጋ ብሎ ማስረዳት አሁን ከብዶሽ ነው። በሚካኤል አቢ እኔ እና እሷ ጓደኛሞች ነን። ላስረዳት ሞከርኩኝ። እቤት ውስጥ መጣ እንዳጉል ሆነች። ቤት መጣሽ ደበደበች ከሃና ጋር ከማመገር ምን ያላደረገችው ነገር አለ። እኔ እኮ ተረጋ ብዬ ለማ እኔ ከዚህ በኋላ ልታገሳት ምንም ነው የማልችለው። በጣም የመጣ ነው። እኔ ካባናች ወናች መጀመሪያ አንቺ ተረጋጊ። አንተ የምትረዳኝ ከሆነ ትረዳኛለህ። ገብቶሃል አይደለም? እኔ እሷን ከማሳሰር በላይ ነው የማደርጋት። ይሄ መቀጥ ይሄ ዛሬ ያደረግኩት በጣም ትንሹ ተራ ነገር ነው። ከዚህ በላይ ነው ማለት። አሁንም ቢሆን አንተን አክብሬ የምታስጠነቅቃት ከሆነ ታስጠነቅቃት አለ። ገብቶሃል አይደል? ከዚህ በኋላ የምትል ከሆነ እኔ ከሷ በላይ ምን አይነት ክፉ ሰው መሆን እንደምችል አሳያታለሁ። ለዛሬ ግን ይቅርታ። ሄርካ፣ በእናትሽ ሄርካ፣ አንቺም፣ አረ ሄርካ፣ በእናትሽ፣ በእናትሽ በቃ አይ፣ ተው በቃ፣ ምንም አይሆንም። አይ አቅም